በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የስላሴ የአደራ ልጆች በስላሴ ስም እንደምንቆያችሁ አሜን። የእግዚአብሔር ስም የተመሰገነ ይሁን። የንጽሕተ ንጹሓን፣ የቅድስተ ቅዱሳን፣ የቤዛዊተ ኩሉ፣ የማይደረ መለኮት፣ የደስተኛዋ እመቤት ፍቅሯ፣ ቸርነቷ፣ አማላጅነቷ ከሁላችን ጋር ይሁን አሜን። ውድ ቤተሰቦቼ የቅዱሳን ሕይወት በተሰኘው በዚህ አዲስ ቻናል የሰይጣን ሴራዎችን በዚህ ዘመን እየተበተባቸው ከሚገኙ የረከሱ የሰይጣን ሴራዎች መካከል አንዳንድ ሀሳቦችን እያነሳን እንነጋግራለን። ይሄም ከተጠቀምንበት በዚህ በረከሰው ዘመን እንዴት ወደ ንጽሕና፣ ወደ ቅድስና መስመር መምጣት ይቻለናል የሚለውን ሀሳብ የሚመልስ ይሆናል ማለት ነው። ያው ጀማሪ እንደመሆኔ ብዙ ነገር ሳትጠብቁ ቻናሉን ለማሳደግ ጥረት አድርጉ። ብዙ እውቀት ኖሮኝ አይደለም፣ ነገር ግን እግዚአብሔር እንደፈቀደ ሥላሴ እንደረብኝ መጠን ክፉ ቪዲዮዎችን የኃጢአት ቪዲዮዎችን ከመልቀቅ እንደዚህ መንፈስ ቅዱስ ያለበትን መልካም የሆነውን ትምህርት መማማር የተሻለ ነው ብዬ ስላሰብኩ እንጂ ከኔ በላይ ብዙ እውቀት ያላቸው ሰዎች እንዳሉ ይሰማኛል። ስለዚህ ከኔ ብዙ ሳትጠብቁ የመልካምነት ዋጋው ብዙ ነውና ዋጋ አይመደብለትም። እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የሚደረገውን እያደረጋችሁ ይህንን ቻናል እንድታሳድጉት እለምናችኋለሁ። ይህን ካልኩ ወደ ዛሬ ርዕሰ ጉዳይ ስመጣ አንድ እንደ ጥያቄ አድርጌ አንድ ሀሳብ እንደ ጥያቄ፣ ዋና ጥያቄ፣ የትውልዱ ጥያቄ የሆነ ሀሳብ ነው። እሱን ጥያቄ አቅርብና እንደ መልስ የሚሆን ለጥያቄ ደግሞ ማች የሚያደርግ መልስ አንድ ሀሳብ አንስቼ በሁለቶቹ ላይ የምንነጋገር ይሆናል። ተከታተሉ። በዚህ በመጨረሻው ዘመን የንጽህና ህይወትን ለመለማመድ ለምን ተሳነን የሚል ጥያቄ ዋና ጥያቄ ነው፣ የሁላችንም ጥያቄ ነው ብዬ አስባል። ውድ ተመልካቾች በደንብ አንሰላስሉት፣ በትኩረት ተከታተሉ። አንዳንድ ችግሮች ቢኖርብኝም እየቀጣጠላቸው እያስተካከላቸው አዳምጡኝ። ቪዲዮ ኤዲት ማድረግ አልችልም። የንግግር የንግግር ልምድና ክህሎት የለኝም። ስለዚህ ውድ ቤተሰቦቼ አንዳንድ የተሳሳቱ ነገሮችን ስታገኙ እየቀጣጠላችሁ ለማዳመጥ ሞክሩ። ስለዚህ በዚህ በመጨረሻው ዘመን የንጽህና ህይወትን ለመለማመድ ለምን ተሳንን የሚል ቁልፍ ጥያቄ የሰው ልጅ ጥያቄ ስር እንደ መልስ ብዬ ያዘጋጀኋት አንድ ሀሳብ አለች። በእሱ ሀሳብ ዙሪያ የምንነጋገር ይሆናል ምንድና አሳሳማ ጠላት ዲያቢሎስ ትኩረታችንን ስላስቀየሰን ነው የሚል መልስ ይኖራል። ዋናና ቁልፍ የሆነ መልስ ነው። በአጭሩ ለማብራራት እሞክራለሁ ማለት ነው። ጠላት ዲያቢሎስ ትኩረታችንን ስላስቀየሰን ማለት ምን ማለት ነው? አሁን እዚህ ጋር አእምሮን ንቁ በማድረግ ልቦናንም በማነሳሳት በትኩረት በተመስጦ ማዳመጠና ነገሮችን ለመረዳት መሞከር ያስፈልጋል። ምክንያቱም የክፉ መንፈስ ሴራዎች እንዲሁ እንደ ስጋዊ ማቴሪያሎች፣ እንደ ስጋዊ ሀሳቦች በቀላሉ ላንረዳቸው እንችላለን። ነገር ግን ልቦናን በማንቃት አእምሮን በማዘጋጀት በማንሰላሰል መንፈስ ቅዱስን በመጋበዝ የሰይጣን ሴራዎችን፣ ሀሳቦችን መለየትና መረዳት ይቻለናልና በትኩረት ልታዳመጡኝ እፈልጋለሁ ማለት ነው። ትኩረታችን መሆን የነበረበትና አሁን ደግሞ ያለው ትኩረታችን እጅግ የተለያየ ሆኖ ይገኛል። ለዛ ነው ይሄ ህይወታችን ከቅድስና ህይወት በእጅጉ ርቆ የሚገኘው፣ ዋናውና ትልቁ ምክንያት ይሄ ነው። ትኩረታችን መሆን የነበረበት ምንድነው ትሉኝ እንደሆነ ትኩረታችን ለተፈጠረበት አላማ፣ የሰው ልጅ ለተፈጠረበት አላማ እንዲኖር ነበር ትኩረቱም ከሞት ባሻገር ስላለው ህይወት እንዲያንሰላስል በጥልቀትም እንዲመረምር እንዲረዳም፣ በዛም እንዲኖር በዛ ህይወት ውስጥም እንዲመላለስ ነበር። ብዙ ቅዱሳን ሰማይታት ብዙ ቅዱሳን ጻድቃን ትኩረታቸውን ከሞት ባሻገር ስላሉ ህይወታቸው አድርገው በምድር ላይ ህጉን በመፈጸም በንጽህና በቅድስና አሸብርቀው ደምቀው ኑረዋል፣ አሳልፈዋል። በአሁኑ ሰዓት የሚኖሩ ይኖራሉ፣ ቁጥራቸው ቢያንስም። ዋናው ጥያቄ ዋናው ነገር የሚመለከታቸው እነዚህን በንጽህና የሚኖሩትን አይደለም፣ እኔንና እናንተን ነው እንጂ። እኔና እናንተስ እንዴት በንጽህናና በቅድስና መኖርን እንለማመድ? ትኩረታችን ምን ላይ ነው ያለው? እውነት ለመነጋገር ስለ ትኩረት ስናነሳ ህይወታችን ትኩረት እያደረገ ያለው ስለዚህች ጤዛ ስለሆነችው ዓለም ስለ ክብሯ ስለዝናዋ ስለ ሀብት ስለ ምቾት ነው። ከኔ ከራሴ ጀምሮ፣ ሰይጣን ክቡ መንፈስ የሚፈልገው ይሄንን ነው። አሁን እኛ ክርስቲያኖች ነን፣ አዎ ክርስቲያኖች ነን። ነገር ግን በስም ብቻ እንደሆነ ልነግራችሁ እፈልጋለሁ። በስም ክርስቲያን ብቻ ደግሞ መሆን ከሞት ባሻገር አደገኛ መጨረሻ እንዲኖረው ያደርጋል። የምንናፍቃትን ገነትንና መንግስተ ሰማያትን እንዳኖርስ ያደርገናል። በስም ብቻ ክርስቲያን መሆን ትኩረት እናድርግ፣ እናንሰላሰል፣ እንንቃ። አሁን እኔን እየተከታተላችሁ ያላችሁ እስኪ ራሳችሁን መርምሩ። እኔም ራሴን ልመርምር። እውነተኛ ክርስቲያን ነኝ ወይስ በስም ብቻ? ትኩረት ምንድን ላይ ነው ያለው? የክርስትና ህይወት የሚፈልገውን ካራክተር አሟልቻለሁ ወይ በዛ እየወኩ ነው ወይ? ትልቅ ጥያቄ ነው። አእምሮ ላይ ሊፈጠር የሚገባው ትልቅ ጥያቄ ነው። ይሄ ከተጠላለፉ የሰይጣን ወጥመዶች ማምለጥ ይገባናል። ይህ ሊሆን የሚችለው ግን አእምሮንና ልቡናን መቀስቀስ ይቻልን ነው። በባለፈው ቪዲዮም እንደገለጽኩት ተያያዥ ጉዳዮች ስለሆኑ አእምሮአችን ለመንፈሳዊ፣ ለረቀቀው፣ ለቅድስና ህይወት ተኝቷል ለዚህ ዓለም ደግሞ ነቅቷል። ስለዚህ ለንጽህና ህይወት አእምሮአችንና ልቦናችን ከተኛ ትኩረታችን ንጽህና ህይወት ላይ አይደለም ማለት ነው፣ ዓለማዊ ነገሮች ላይ ነው ማለት ነው ትኩረታችን። ልጄ ሆይ ልብህን ስጠኝ ልብህን ስጠኝ ማለቱ ትኩረትህን ወደኔ አድርግ ነው። ስለመንፈሳዊ ነገሮች ብቻ የምታንሰላስል ስለዛም የምትኖርሁን ስለስጋ ብዙ አትጨነቅ ለፍጥረት ሁሉ የማስብ ለግዕዞች ፍጥረታት ሁሉ የምራራንኝና አንተን እንዲሁ የምተውህ ይመስልሃል? ለምን ስለ ሥጋ ትጨንቃለህ? ይለናል የፈጠረን አምላክ። ስለዚህ ትኩረታችንን በጣም አስደንጋጭ በሆነ ሁኔታ መወሰዱን በምሳሌ እንመልከተው። አንዲት ላም አለች። ባለቤቶቿ በጧት ለማለብ ፈለጉ። እርሷ ግን መታለብን እንቢ አለች። ልትወጋቸውም ሰብራቸውም ሞከረች። ነገር ግን ባለቤቶቹም እንዲህ እንደዋዛ አልነበሩም እና ወተቷን ለማለብ አማራጮችን ፈለጉ፣ ሲስተሞችን ፈለጉ። አንድ ሀሳብ መጣላቸው። ጨው ማላስ እንዳለባቸው ተሰማቸው። ያችን ላምም ጨውን አመጣው ማላስ ሲጀምሩ የላሜቱ ትኩረት አልታለብም ከሚለው ወደ ጨው፣ ጨውን ወደ መላስ መጣ ትኩረቷ። አስተውሉ ክርስቲያኖች! ይዛኔ ያንን ጨው እየላሰች ሙሉ ትኩረቷን ሙሉ ፍላጎቷን ጨው ላይ አድርጋ አልታለበም ስትል የነበረችበትን ሁኔታ ረሳቸው። መራገጥን መዋጋትንም አቆመች። ይዛኔ ባለቤቶቿ አላቢዋ ተረጋግቶ ማለብ ጀመረ። ወተቷን በሙሉ ወሰደ። ይሄ ነው እንግዲህ ሰይጣን ከኛ ላይ የሰራው ያለው ደባም ይሄን የሚመስል ነው። እናስተውል። እንዴት ሊመሳሰል ይችላል ካልከኝ ሰይጣን ዓለማዊ ነገሮችን፣ ብርቅርቅ የሆኑ ነገሮችን፣ ምቾትን፣ ሌክዥር የሆኑ መኪኖችን፣ ቆንጆ ቆንጆ የሆኑ ሴቶችን፣ ስልጣንን፣ ገንዘብን፣ ክብርን፣ ፌመስ ታዋቂነትን እነዚህም በሙሉ እያብረቀረቀ ወደ ህይወታችን አመጣቸው። ምን ፈልጎ ይመስልሃል? እንደ ላሚቱ ጨው ላይ ተመስጣ እንደቀረችው እኛም በዚህ ሪሳይክል ውስጥ በዚህ ያኗኗር ዘይቤ ውስጥ በዚህ የምቾታ ዓለም ውስጥ ተመስጠን እንድንቀር ነው የሚፈልገው። የሚያልበው ነገር አለ። ራሳችንን ገምገም። አሁን ያለንበት ሁኔታ ይህ ነው። ከንጽህና ህይወት እንድንወጣ ይፈልጋል። እንድንርቅ ይፈልጋል። መልካም ነገሮችን አልቦ መውሰድ ይፈልጋል። የተፈጠርንበትን ዓላማ በሙሉ አልቦ መውሰድ ይፈልጋል። እነዚህም ማባባያዎችን ካላሳየን በቀላሉ አንታለብለትም ነበር። ነገር ግን በጣም በሚያሳዝን ሁኔታ አእምሯችን ተወሰደ፣ ልቦናችን ተነጠቀ፣ ቀፏችን ብቻ እንዲቀር ሆነን። አእምሯችንና ልቦናችን አሁን የት ላይ ነው ያለው? ቤተክርስቲያን ላይ ነው ያለው? የንጽህና ህይወት ላይ ነው ያለው? እስኪ እናስተውል። ራስ ግን ጠይቅ እስኪ አንተን፣ እኔም እስኪ ራሴ ልጠይቅ፣ ልቦናዬና አእምሮዬ ምን ላይ ነው ያለው? ስለ ሀብት አደለም የሚያስበው ስለ ሴቶች ስለ ቆንጆ ሴቶች አይደለም የሚያስበው። ስለ ምቾት፣ ስለ ስልጣን አይደለም የሚያስበው። እመነኝ፣ ራስክን መርምርና በዚህ ሁኔታ ውስጥ ካገኘው፣ አእምሮን እየተቀማህ ነው። ትኩረትህን ተቀምተሃል። እነዚህ ብልጭልጭ የዓለም ጌጦች አንተን ለመሸወር የመጡ ናቸው፣ የቀረቡልህ ናቸው፣ አንተን ለመፈተን የተዘጋጁልህ ናቸው። አንተ እንቁና መዳም ተፈትሸህ ተፈትነህ ታልፍትና ተወድቀ ዘንድ የመጡልህ ኮተቶች ናቸው። አስተውል! አንተ ወደ መቃብር የምትገባባትን ቀን አታውቅም። አሁን በሰከንዶች ውስጥ ልትነጠቅ ትችላለህ። ወደ አፈርነት ልትቀየር ትችላለህ። ጊዜ የለህም። አእምሮህ ከተወሰደበት ሀክ ከተደረገበት መመለስ መቻል አለበት። አብሯችን ሀቅ ተደርጓል፣ በሌባው በዲያብሎስ ተወስዷል። ይህን የሚሰማ ሰው ሁሉ ይህን ድምፅ የሚሰማ የሰው ልጅ ሁሉ ያንሰላስል፣ ራሱን መጠየቅ ይጀምር። እኔ ትኩረቴ ምን ላይ ነው? አለማዊ ነገሮች ላይ ነው ወይስ መንፈሳዊ ነገሮች ላይ ነው? ከሞት ባሻገር ስላለው ሕይወቴ ነው እያንሰላሰልኩ ያለሁት እየተጨነቅኩ ያለሁት እያሰብኩ ያለሁት ወይንስ ከሞት በፊት ስላለው ስለዚህ ስለጌጣ ጌጡ ብልጭልጭ እያለ በኋላ አለም ስለሚለው ስለምድራዊ ህይወት ነው እየተጨነኩት እየወጣው እየወረድኩ ያለሁት ወይስ ስለ ቅድስና ህይወት ነው፣ ስለ የትኛው ነው እያሰብኩ ያለሁት? ትኩረቴ ምን ላይ ነው? እያለ ይጠይቅ። ይህን ድምፅ የሚሰማ የሰው ልጅ ሁሉ ሰምቶ መቆም ብቻ አይደለም፣ ሰምቶ መተው ብቻም አይደለም። መመርመር ራስክን በዚህች ዓለም የትኩረት ማዕበል ውስጥ ገብተህ ካገኘኸው ልቦናህ በዚህች ዓለም ተሰርቆ አግኝተኸው እንደሆነ ገዛዋ አትቆይ፣ እየዋኘህ አትቆይ። ወደ ዳር ውጣ ከባህሩ፣ ከዚህች ዓለም ባህር ውጣ። ያለዛ ትሰጥማለህ። ከመስጠምህ በፊት ውጣ፣ ወደ ዳር ተመለስ፣ ወደ ለመለመው ሳርም ውጣ፣ ወደማያሰጥመው አበቦች፣ አትክልቶች ወዳሉበት መዓዛን፣ አእምሮን፣ ልቦናን ወደሚመስጡ ቦታ ተመለስ፣ ውጣ። ባህር ውስጥ አዞው ይበላሃል፣ ዘንዶም ይውጥሃል። በዓለም ባህር ውስጥ ብዙ ጉዳት ያገኘሃል። እመነኝ! ነፍስህ ከስጋ ተለይታ ከመውጣቷ በፊት ይህንን ማድረግ እንዳለብህ አሁን ወስን፣ አሁን ቁረጥ። የዛኔ ሥላሴ ይደግፏል። እመነኝ ብቻህን አይደለህም ማንም ብቻውን ነው የሚኖራህ ይምሰለው። ወደ መልካም ነገሮች ሲያዘነብል ስላሴ የሚደግፉት ነው እንጂ ብቻችንማ ምንም ማድረግ አይቻልም። ስላሴ የሚፈልጉት ልብን ነው። ልብህን ስጠኝ ልጅ አሉ። ልብህን ስጠኝ ማለት ትኩረትህን ስጠኝ ነው። ይዛኔ ኃይል አጎናጥፋአለው ክፉን ዓለም የምታሸንፍበትን የዲያብሎስን ሴራ የምትበጣጠስበትን ልቦና ኃይል አእምሮ አድልሃለሁ አለ። ለወጡ ስብሐት ክብር ምስጋና ይግባውና። ስለዚህ በሰይጣን የቆሸሸ ድሪቶ የድሪቶ ሀሳብ ውስጥ ተሸፋፍነን ተኝተን የምንገኝ ሰዎች የምንቀያሳታችን አሁን ናት። ነገ የማን እንደሆነች አናውቅም። ነገ የሚ አለለችም። ከሰከንድ በኋላ ምን እንደሚፈጠር አናውቅም። ይችን ዓለም ሙጠኝ ከማለት እንውጣ። በመጠን እንኖርባት፣ የሚያስፈልገንን ብቻ እየተጠቀምን ትርፍ ነገር ካለ ለነፍሳችን እንጠቅም፣ ለሌላቸው ንስጥ። ወደ አፈር ከመቀላቀላችን በፊት የተፈጠርንበት ዓላማ መኖርን ገንዘብ እናድርግ። ያለዛ መጨረሻችን የከፋ ይሆናል። ስለዚህ በዚህ ክፉ ዘመን በዚህ የመጨረሻ ዘመን በዚህ የመንፈስ ቅዱስ ጸጋዎች ከሰው ልጅ በራቁበት ዘመን ወደ ንጽሕና ህይወት መመለስ ሩቅ የሆነብን ምክንያት ትኩረታችንን ስለተወሰደብን ነው። ቅዱሳን ግን በረከታቸው ይደርብን ልጃቸው አይለየንና ትኩረታቸው ወደ ሰማይ ነበር። ትኩረታቸው ወደ ስላሴ ነበር። ትኩረታቸው ወደ ንጽህናና ወደ ቅድስና ነበር። ተዝቆ የማያልቅ ገንዘብና ወርቅ ቢቀርብላቸው እንደ ጠጠር ተመለከቱት። ዛሬ ወንበር ላይ ወጥተው ነገ የሚወርዱትን ስልጣን ሊቀርብላቸው ናቁት፣ አናናቁት እንደ ተረታዩት ትኩረታቸው አልተነጠቀም ነበር። ትኩረታቸው አልተወሰድም ነበር በክፉ መንፈስ። ብዙ ቅዱሳን ታሪካቸውን እንደምታውቁት ሊሾሙ ሲሉ እየጠፉ ነበር። ወደ ጫካ፣ ወደ ብርሃ፣ ወደ የዋሻዎች ይሄዱ ነበር፣ ይኮበልሉ ነበር። ሹመትን አይፈልጉም ነበር። ለዚህ ዓለም መንቆጥቆጥን ይንቁት ነበር ወጥመድ እንደሆነ ተረርተውታላ። አንተ ግን አልገባህም ገና፣ አንተና እኔ አልገባንም። የዚች ዓለም ምቾት ሁሉ ወጥመድ ነው። የክፉ መንፈስ ወጥመድ ነው። እኛ የምንወድቅበት ወጥመድ ነው። የምንስነካከልበት ወጥመድ ነው። ለጊዜው የተንቆጠቆጠ ነው። ለጊዜው ምቹ ነው። ለጊዜው ያምራል። ለጊዜው ያባብላል እኮ። ግን ሞኝ ለሆነ ሰው ነው እንደዛ የሚሆነው። ጭስ ሲጨስ ቆይቶ በኖ እንደሚጠፋው ያ ምቾት ያ የተንቆጠቆጠ ነገር ሁሉ ያ ያማረ የተወደደ ሕንፃ ሁሉ ያ ሁሉ ምቾትና ስልጣን በኖ ይጠፋል። በሰከንድ ውስጥ ሊሆን ይችላል፣ በወር ሊሆን ይችላል፣ በዓመት ሊሆን አይታወቅም። በሰከንድ ውስጥ ሊጠፋ ይችላል ብለህ አስብ አንተ አታውቀውምና ዋስትና የለህምና መቼ እንደምትወሰድ ከምቾትህ መቼ እንደምትላቀቅ ከስልጣንህ መቼ እንደምትላቀቅ ከክብርህ መቼ እንደምትወርድ ወደ አፈር መቼ እንደምትገባ። በብዙ ወታደሮች ታጅበህ ለሰማይ ለምድር ከብደህ ስትኖር የነበረው ብቻህን ወደ መቃብር ገብተህ ያ ሁሉ ምስጥ መጥቶ ሲወርህ፣ አንድ ጠባቂ እንኳን አንድ ሊከላከልልህ የሚችል እንኳን ጋርድህ አብሮ ሊገባ አይቻለውም። አስተውል አንተ፣ አስተውል ወንድሜ። ዓለምን እንደ ቅዠት ነው ማየት ያለብህ። ዓለም ልክ እንደ ህልም ናች። በህልማችን ብዙ ወርቅ እየሰበሰብን በኩንታል ሊሆን ይችላል፣ በልዩ ልዩ ነገሮች ወርቅ ብር እየሰበሰብን እናይና ስንነቃ ግን ባዶ ሆኖ እናገኘዋለን። ትራሳችንን በቦቅ ስነተዋለን እንነቅሰዋለን በመበሳጨት ለምን ያ ሁሉ ስንሰበሰበው የነበረው ወርቅ እንዴት የእውነት አልሆነም እንዴት ቅዠት ሆነ ብሎ በመበሳጨት አንድ ሰው ግድግዳውንም በቦክስ ሊመታው ይችላል። ይህ ዓለም ምልክ እንደዛ ነው። ለስልጣኑ ለሀብቱ፣ ለክብሩ፣ ለምቾት ሲወድቅ ሲነሳ የነበረ ሰው ያን ምቾትና ደስታ ያን ሁሉ የጓጓለትን ነገር በቅጡ ሳይጠቀምበት ተነጥቆ በዚች አደገኛ በምትባለዋ ወጥመድ ወጥመድ እለተ ሞታችን ነች በዛች የተወሰደ ጊዜ ነገር ሁሉ እንደህልም ሆኖ ያገኘዋል። ራሱን ከመሬት በታች ሆኖ በትሎች ተበልቶ በምስጦች ተቦርቡሮ ተበልቶ አፈር ሆኖ ያገኘዋል ራሱን። ነፍሱም እጅግ አስደጋጭ ለሆነ ቦታ ውስጥ ያገኛታል። የዘላለም በማይጠፋ እሳት ውስጥ እየተበላች ያገኛታል። ይህን አእምሮ ሊመረምረው አይቻለውም። እሳት ሲባል በምድራዊ እንዳለው እሳት አይደለም። እጅግ አስፈሪ ነው። ከአእምሮ በላይ ነው። ትሉ የማያንቀላፋ ይለዋል። ምድራዊ አይነት ትል አይደለም፣ እጅግ አስፈሪ ነው እንጂ የእሳት ዘንዶ፣ የእሳት አንበሳ፣ ከምን ነገር በላይ የሆነ አስደንጋጭ፣ አእምሯችን አስቦት የማያውቀው በፊልም እንኳን በሚያስፈራሩ ፊልሞች እንኳን አይተናቸው የማናውቃቸው አይነት ስቃዮች ብጋንም ውስጥ ይጠብቀዋል። እመኑኝ ችን አለም ማምን ሞኝነት ነው። በቻልነው መጠን የንጽህና ሕይወትን የመለማመድ ቆርጠን እንነሳ። ያለዛ መጨረሻችን የከፋ ይሆናል፣ አስደንጋጭም ይሆናል። በዚህ ዘመን እንዴት ወደ ንጽህና እንመለስ በሚል እርዕሰ ጉዳይ እግዚአብሔር በፈቀደ መልኩ መጠን እስከዚህ ተነጋግረናልና የእግዚአብሔር አብ ፍቅር የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ ረድኤት ከሁላችንም ጋር ይሁን። የንጽሕተ ንጹሃን የቅድስተ ቅዱሳን የቤዛዊ ተኩሉ የማይደረ መለኮት የደስተኛዋ እመቤት ፍቅሯ ምጇ አይለን አእምሯችንን አስተካክሎልን ማይንድ ሴታችንን ወደ ቅድስና ሕይወት አዘን ብሎልን ልቦናችንን ከፍቶልን አዲስ ሰው ያደርገን ዘንድ የስላሴ መልካም ፈቃድ ይሁን። ታዲያ ይህ ቻናል ዜሮ ሰብስክራይበር ነው። ገና እየጀመርኩ ነው። ስላሴ በረዶ ይመጠን በተመሳሳይ ሐሳቦች የምንገናኝ ስለሚሆን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቻናሉን ታሳድጉት ዘንድ እለምናችኋለሁ። እግዚአብሔር ከሁላችንም ጋር ይሁን። አሜን።